ወይኔ ምን አጠፋው? እንዴት ፕራንክ ማድረግ አይቻልም ንዴ? ዛሬ እንግዲህ ከሄመን ጋር የመጣ ነው። ሄመንዬ ምንድን ይዘሽ ነው የመጣሽው? ፍራንክ ነው። ኮረመሽ ትንሽ እያፈረች ስለሆነ እሷን ለቀቅ አድርጓት እና ብቻ ላይክ አድርጉ፣ ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። ምን አውሬ አዎ ለእኔ ነው ፕራንክ የምናደርጋት። ባይዜ እንዴት መሰላችሁ፣ ለሚን ፕራንክ የምናደርጋት። ይሄን ቪዲዮ ላይክ ያላደርጋችሁ ላይክ አድርጉ፣ ሰብስክራይብ አላደረጋችሁ ደግሞ ሰብስክራይብ በማድረግ ቤተሰብ ይሁኑ። እንግዲህ እኔና ሄመን ተባብረን ለሚን ፕራንክ ልናደርጋት ነው። ፕራንኩ ምንድን ነው ካላችሁ እንግዲህ ሰሞኑን በቃ ፌመስ እየሆን ነው መሰለኝ። ሀክ ለማድረግ እኛን አንዳንድ ሊንኮች እየተላኩብን ነው። እኔ አላምንም እኔ አላምንም መታጨት ያስፈልግል ብላችሁ አቀ በጣም ፍራንክ እኛን ሀክ ለማድረግ ሊንክ እየተላከ ነውና ደግሞ በምናቃቸው ሰዎች በምንወዳቸው ሰዎች ነው የሚመጣው። ከዛ አንድ አራት አምስት ሰዎች ማቃቸው መጣብኝ፣ የሆነ ሰው ደወልኩለት። ከዛ ከመጡ መሀል አንዱ ስደውለት አረ ሙዴዋ እንደዚህ እንደዚህ የሚል እኮ ልከውልኝ እኔን ሀክ አድርገው ጓደኞች ለራሱ ራሱ ተልኮላቸው የተወሰደባቸዋሉ። አሉ። ምንድን ነው ስለው፣ አይ በቃ አሁን ለምሳሌ በምታውቀው ሰው ከሆነ አቤ ምንድን ይላክልኝ የምን ፎቶ ነው የምንድን እንትን ነው ብለው ክሊክ ሲያደርጉ ያን ነገር ሞባይላቸውን አክሰስ እንዲያደርጉ ምክንያት ይሆናል፣ ምናምን አለኝ እና በጣም ተገረምኩኝ። እኔ ስለማውቀው ከዚህ በፊት ሰምቼ ስለማውቅ ነክቼ አላውቅም፣ ግን ይህን እውቀት የሌላቸው ሰዎች ግን ምንድን ነው ብለው በሚነኩበት ሰዓት በቃ ብዙ ነገር ያጣሉ ማለት ነው እና እባካችሁን ሀክ የሰው ያለፋበትን ያለፋችሁበትን የምትፈልጉ ሰዎች ከእንደዚህ አይነት ነገር ተጠንቀቁ። በቅድሚያ ይሄ መልእክቴ ነው። ይሄ መልእክቴ እንደማሰሙኝ አውቃለሁ ተቀባይነት እንደሌለው አውቃለሁ። ምክንያቱም የሰው ላብ የሰው የሆነ ነገር ጣፍጧችሁ ጥሟችሁ ያልሰራችሁበትን በአጭር ጊዜ በአጭር ሰዓት ውስጥ በራሳችሁ ተቆጣጥራችሁ ሽሱን ሽጣችሁ ትርፋማ ሆናችሁ ያለ እናንተ ስራ ነው። እንግዲህ ምንም ማድረግ አይቻልም። እኛን በቻል ነው መጠን እንጠነቀቃለን። ከላይ ሆኖ ደግሞ ፈጣሪ ይጠብቀን። ከምር ቀልድ አይደለም። እኔ ሁለት ዓመት የለፋሁበት የዩቱብ ቻናል ወደ 300 ምናምን አራት መቶ እየተጠጋ ነው ቪዲዮ የጫንኩበት የለፋሁበትን ከቅጽበት የሰው ህይወት ለማበላሸት አላቅም። ብቻ ብዙ አላውራ። እንግዲህ ለምን ምንድነው ፕራንክ ማድረጋት ዩቱብ የምጠቀምበት ስልክ እንዳትነኩ ብዬ ማንም አይነካም፣ እኛ ቤት ማለት ነው። ይሁን ምን ላይ ደረሰ፣ ስንት ሰብስክራይብ ጨመረ በዚህ ሳምንት ስንት ዶላር ሰራ ወይ ደግሞ ስንት ታየ የትላንት የፖስተር ነው ምናምን ስታይ ለራሱ ለሚ ቫክሽን ተጠንቀቂ ነው ምላትኝ ከቅጽበት ሲላክ እና አጋጣሚ ተችክ በምናደርግበት ሰዓት ላይ ከተገጣጠመ በጣም ችግር ስለሆነ ማለት ነው እና አሁን ማታ እተኛለሁ እኔ ለሊት ኢዲት በማድረግበት ሰዓት እነሳና ኤዲት አድርጌ እንደጨረስኩኝ ለሚን እሪ ነው ምለ ልብሴን ቀዳለሁ ዩቲዩብ ቻናሌ ሀክ ተደርጓል ሊንክ ማን የነካው እንግዲህ ለሚን ብቻ ሳይሆን ማርቲንም ጭምር ነው ፕራንክ የማደርጋት። ምክንያቱም ታምናለች። ደሞ ምክንያቱም ሁሌም በጣም ነው የምትፈራው። በጣም ጠረቀቀ። እኔ ስተኛ ራሱ ሙሌ ዳታህን አጥፍተተኛ በእንቅልፍ ልብህ የሆነ ነገር እንዳትነካ ነው የምትለኝና በጣም ስጋት ላይ ነን። በእናንተ ምክንያት በአንዳንድ ሰዎች ምክንያት ማለት በእናንተ ስላችሁ በእኛ ውድ ቻናላችን ተከታታይ ቻለ እናንተማ እኛ እንድናድግ እንድንበረታ የማታደርጉት ጥረት የለም። እናመሰግናለን። ክበሩልን ኑሩልን። አሁንም ድጋፋችሁ ሐሳብ፣ አስተያየታችሁ አይለን እንላለን። ስለዚህ ምንድነው የሚያስቅሽ? ጥሩ ነገር እኮ አይደለም። ሀክል እንደረግ ነው እንዴ? ስለዚህ የሌሚ ሪአክሽን ምን ሊሆን ይችላል የሚለውን አብራችሁ በማየት ይህን ቪዲዮ ላይክ ያላደረጋችሁ አሁንም ላይክ አድርጉ። ወይ ወይ፣ አቤት፣ ምንድነው የምትሽኮረመሚው? ከዛ ደግሞ ይሄ ፕራንክ እንደተሰራ ፖስት እንደተደረገ ለዚህ ቪዲዮ መሰራት ምክንያት የሆነችው ሄመን ነች። እንዴት መሰላችሁ አልነገርኳችሁም። እዚህ ለሚ እዚህ ጋር ነው የምታድረው ሄመን ጋር ማለት ነው። ምክንያቱም ሄመን ትንሽ ቀን እንቅልፍ እያበዛች ሌሊት እንቅልፍ እምቢ እያላት ነውና አንድ ጊዜ ካልጋ ወድቃለች ከተኛንበት፣ በእኛ አልፋ ማለት ነው። ከዛ በኋላ ሄመን እንዳትወድቅ ተብሎ ለሚና ሄመን እዚህ ጋር ነው በምታት እግራት አጥፋ ነው ለሚ የምታድረው። ስለዚህ ለሚ እዚህ ጋር እንድታድር አደርጋታለሁ። አንዳንዴ ቀን ብዙ ካልተኛች፣ አንድ ላይ አልጋ ሁላችንም አልጋ ነው የምተኛ ካልሆነ ግን ቀን እንቅልፍ ካበዛ እኛም ስራ በዝቶብን ካላነቃቀናት፣ እዚህ ጋር ነው የምተኛ ማለት። ስለዚህ ለሚን እዚህ ጋር እንድተኛ አደርጋታለሁ። ምን ሊፈጠር ይችላል የሚለውን አብረን እናያለን። በድጋሚ ይመቻችሁ።

ለምደው ታውቃለህ። ማታ ላይ ብዙ ኢሜሎች እየተላኩ ነበረ እና ትነግሪሽ ነበር። አዎ ተናግሬ ማርያም፣ በእንቅልፍ ልብ ይሁን ምን ተኝተህ፣ አንተ ተኝተህማ ካጠገብህ ስልኩ ተከፍቶ ነበረ ክፍት ነበርና ይሄን ዚህ በእንቅልፍ ልብ እንዳነካቪ ዘጋልቼ ዋይፋ አጥፍቼ ተናግሬ ምን ነው ያበርከው ግን

አንተላት በተለይ ደግሞ በጓደኞቻቸው እንዴት መሰለ የሚደረገው የሆነ ጓደኛችሁን ሀቅ ያደርጉትና ወይ ወንድማችሁን ሀቅ ይደረግና ምናምን ምናምን ብሎ ጽፎ ይልክላችኋል። ሊንክ አድርጎ ማን ዜሮ ዜሮ ፎቶ ኦፍ ዩ ኢን ዌብሳይት ምናምን የሚል ሊንኮች ይመጣሉ። አቤ ሌላ ከሌላ ነው ወይ ደሞ ከባንት እና ነው ብላችሁን ከተስተረበት ቻው ቻው ቻው ትልና አሁን እያበዝኩ ነው አይ ዜሮ ተቀደልነው